ምን አይነት የማይረባ ጀዝባ እንደሆነ አየህ። እኔም በጣም ነበር ያናለ። መጀመሪያም ነግሬህ ነበረ፣ ይሄ ደጀን የሚሉ ሰካራም ለዚህ ስራ ይበቃል። አሁን በደንብ ስለጮኩበት ያደርገዋል። አሁንም ቢሆን በእርሱ እርግጠኛ መሆን አልችልም። አትጨነቅ፣ ያደርገዋል። አድርጎት እስካላየሁ ድረስ አላምነውም። ያደርገዋል። በዚህ ሰውዬ እንዝላልነት አንድ ነገር ቢፈጠር አደጋ ላይ መሆናችንን አትርሳ። ችግር የለውም። እሱ ደግሞ ዛሬ ሳይገድለው እንዳይመጣ። አይ፣ እንደዛ እንኳን አይሆንም። ይህን የማይረባ ሽማግሌ ለመግደል ያለን ቀን ዛሬ ብቻ ነው። ይህን ቀን ካለፈ ዳግመኛ የምናገኘው ቀን አይደለም። ትላንት እኮ ድንገት ሰው መጥቶበት ነው ያልገደልኩት። ዛሬስ ሌላ ሰው እንደማይመጣ በምን እርግጠኛ ነው? አሁን በደንብ አስጠንቅቀው። ሚስጥር ጠባቂነቱ ምን ያህል ነው ቀሪ ገንዘብ ስላለው ደግሞ ለማንም ምንም አያወራ። ይሄ ማረጋገጫ ሊሆን አይችልም። ለማንም ደፍሮ የሚያወራ አይመስለኛል? ከዚህ በፊት ሰው ገለው ያውቃል? አይ ደም እኮ ያሰክራል። በድንጋጤ ያልተጠየቀውን ሁሉ እንዳይለፈል። ስለዚህ ምን ማድረግ ይሻላል? የሚሻለውማ ከተናገረ ራሱን አደጋ ላይ እንደሚጥል ማስረዳት ነው። ይቻላል። አዎ ሰውዬው በህይወት መቆየት የለበትም። ቀለበት ውስጥ ገብቷል። ይሄ ድል እንዲያመልጠኝ አልፈልግም። ግን የዚህ የእሱ መሞት ለምንድ ቀበቀ። ምን አይነት ጥያቄ ነው? ማለቴ የእሱ ያለመሞተኛን ምን ያህል ይጎዳናል? አንተ ምንድን ነው ያ ፖሊስ ይሄ ከአንድ ፖሊስ የሚጠበቅ ጥያቄ አይደለም። ደደ እንዴት? ይሄ እንዴት አታስብም? ቆይ ሰውየው ካለ የዚህ የሀገር አስተዳደር ይሱ ነው። እሱማ ሁሉም ሰው የሚፈራው የሚታዘዘው ከአንተና ከኔ በላይ እሱ ነው። አዎ ግልጽ ነው። ቢሮ ይዘህ ስለተቀመጥክ ፖሊሲ ሆንክ ይመስላል። የምትገባቸው ሰዎች ስልጣንን ከአንተ በላይ ሊያቆልህ ይገባል ገብቶኛል። እዚህ ጋ አድርጊያቸው፣ በቃ ቶሎ ቶሎ በይ። እዛ ጋር በተን በተን አድርጊያቸው። እንደት ናችሁ? ታምራት እንደት ነህ? ትናንትና ጥዬ ጠፋሁ አይደል? ኧረ ምንም ችግር የለም። ምን ነው ታምራት ደብረዋል? አልደበረኝም። የሆንከው ነገር አለ? እንዴህ ዛሬ እዚህ ማደር እችላለሁ? ለምን ለዛሬ ብቻ ነው? ለወርስ ብታድር ቤት ነው፣ ምን ችግር አለ። ግን ለምንድን ነው ማደሩን የፈለግከው ብዬ እኮ ነው። ከማዬ ጋር ምንም ልንስማማ አልቻለም? በምን ምክንያት በአራጣ ምክንያት። አልገባኝም? እኔም በደንብ አልገባኝም። ማለት እኔ ምን እንደምትፈልግ አላውቅም። አራጣን ቅርታ ጠይቀው ምናምን ትለኛለህ። ለምን ለእኔም ያልተመለሰልኝ ጥያቄ ይሄ ነው። በባለፈው ጉዳይ ነው በእሱ ጉዳይ ከሆነ እቀይን ሰርቆ የተገኙ እሱ። ታዲያ እኔ ይቅርታ ለምሮ የምጠይቀው? ከተማ ላይ የተፈጠረ ያለውን ነገር ማወቅ ፈልጋለሁ። ምን ተፈጠረ? አልሰማኝም እንዴ? ምን እንደተፈጠረ ማወቅ ፈልጋለሁ ነው ያልኩህ። በምን ጉዳይ? ስለ ሁሉም ነገር በተለይ ስለ እኔ እየተወራ ያለውን ነገር ሁሉ ማወቅ እፈልጋለሁ። እሺ አጣራለሁ። በደንብ ነው እንዲሆን የምፈልገው። ችግር የለውም። አንተ መሆን አትችልም እንዴ? ለምን? አንተ የእኔ ሰው መሆንህ ሁሉም ያውቃል እና ማንም ሆን ያለበት ማንም ይታመን ሰው አለ ለእርሱ ማንማ ይታመናል። በፍራቻ የሚታመን ሰው ሳይሆን የምፈልገው ጥቅሙን እያሰበ የሚታመንልኝ ሰውን የምፈልገው። ባንቺ አትሆንም አትሆንም። እሺ አዲስ የመጣችሁ ጀንበርስ? አንተ ከጠላ ቤት ውጣ እንጂ አይ፣ ጋሺ ብዙ ወር የሚኖረው እዛ ነው ብዬ ነው እኮ። ሌላ ሰው ገበየውስ? አይሆንም አይሆንም። እሺ ያ ሰካራሙስ? እሱ ደግሞ ሰካራም ነው፣ አይሆንም። ማን ነው? ደጀኔ፣ እሱ ይሆናል። ማ ደጀኔ? አዎ፣ አላወቁትም መሰለኝ። አውቄዋለሁ። እና እሱ ይሆናል። አዎ ይሆናል፣ ማንም እሱን ከቁብ ነገር ስለማይቆጥረው እሱ ይሆናል። እሺ። ግን ምንም ቢሆን እናት ናት፣ እናት ደግሞ አትሳሳትም። ቢገባት ለእሷ ብዬ ነው ሁሉንም ነገር ትቼ የተቀመጥኩት። አውቃለሁ። እና አሁን ደግሞ ይባስ ብሎ እግሩ ድረስ ሄጄ ልደፋ? እኔ እንደዛ አላልኩ ግን ደግሞ ልታከብራት ይገባል። እኔ እኮ አከብራታለሁ። አውቃለሁ። በልጅነታችን ልክ ቢሆንም ባይሆንም ወላጆቻችን ልንሰማ ይገባል። እኔም እኮ ለዛ ነው እያመመኝ አባቴን መፈለግ ያቆምኩት። አየ አንተ እኮ ትልቁን ነገር አድርገሃል። የቀረ ትንሽ ነገር ነው። እኔ እግሩ ስር እጄ መደፋት አባትን መፈለግ ያቆምኮ ለእናትህ ስትል አይደል እንዴ? አዎ። አራጣን ይቅርታ መጠየቅ ካልፈለግ ትልቅ ነገር አድርገህ ያስደስትካት፣ እናትህን በዚህ ከምታሳዝናት፣ ቀስ ብለህ ተረጋግተህ ታስረዳታለህ። እሷ ምንም ልትረዳኝ ፍቃደኛ አይደለች። አንተ በምን አይነት መንገድ ነው ያስረዳሀት? ታሜ አንተ እንደዚያ እየሆንክባት እንዴት ትረዳ? እሺ አንቺ ምን እያልሽኝ ነው? ጀንበር ታምራት እናትህን አታሳዝናት። አሁንም ሄደህ እዛው ተኛ። ከእናትህ አይሸሽም። እሺ እሺ፣ ምን አለበት እዚህ አድሮ ብሄድ። ዝም በይ አንቺ ምን እንደዚህ አይነት ጉዳይ ላይ ጥልቅ ያረግሻል? ግቢ። ወደ ውስጥ ካልፈለክ ግን አሁንም እዚህ ማደር ትችላለህ። አይሊድ አንቺ ልክ ነሽ። ከእናት አይሸሽ። ስለሰማኸኝ በጣም ነው የማመሰግነው። እሺ። ደህና ደሩ ለጀኔ ጋሼ፣ ፈልገው ነበር። ጋሼ ማለት ጋሽ አራጣ ማናልክ ማለቴ። እሳቸው ናቸው አይደል? አዎ። ምን ነው በሰላም? እሱን እዛ ስቴት ጠይቃለ። ምን አጠፋን? እዛ ስቴት ጠይቃልኩ እኮ መች ሊድ። አሁን አሁን አሁን። አዎ፣ አሁን። እሺ፣ እሺ፣ መጣሁ ምነው፣ ሙሉ አትገቢም? እንዴት ይሁን። ጀንበርዬ ጀንበርዬ፣ እንዴት ብዬ እንደማመሰግንሽ አላውቅም። ምን ችግር አለው? ችግር የለውም እ ልጄን እኮ ነው የመለሽ። ታምራት እኮ በጣም ጥሩ ልጅ ነው። አዎ፣ ግን በቃ ምንም መግባባት እያቃተነ። እረጋ ብለሽ አዋሪው ልቡን እጹነ። እኔ የምልሽ፣ አቤት። ቆይ አራጣ ከአንቺ ምንድን ነው የሚፈልገው? ማለት ምን ይፈልጋል ከእኔ? አይ ለምንድን ነው የሚያስፈራራሽ? በቃ መስሎኝ ይሆናል። ይኸውልሽ ጀምበርዬ የታምራት አባት የተበደረው ገንዘብ ነበር። እሱን አንጭ እያለ ነው ቁም ስቅል የሚያሳይ። መክፈል አልቻልሽም አንቺ? እኔማ እንደምንም እያልኩ እየታገልኩ ነው። ትንሽ ትንሽ እያደረኩ እየቀነስኩ ነው። አይዞሽ በቃ በርቺ። እንግዲህ በድጋሚ በጣም አመሰግናለሁ። ኧረ ምንም አይደል። በይ በቃ ጀንበር ያልያዝሽ ወደ ስራሽ እ እሺ ደህና ሁኚ። አትገቢ። ይሁን ጋሼ። እኔ ምንም አላደረግኩም። አጥፍቻለሁኝ። በቃ እኔ ደግሞ አስገድደውኝ ነው። እሺ፣ ምን ላደርግ ጋሼ። እኔ ሆነ ብዬ አይደለም። ፈልጌው አይደለም? አስገድደውኝ ነው። ምንም የማውቀው ነገር እኮ የለም ጋሼ። ማነው ያስገደደ እኔ አልፈለግኩም። እኔ አስገድደውኝ ነው። እኔ ምን ላደርግ እሺ ጋሽ፣ እሺ ቅር በሉኝ። እኔ ፈልጌው አይደለም። እነማን ናቸው እርሱን እንድገድል ብር ሰጡኝ? ግን አላደርግም ስላቸው ደግሞ እኔ እንደሚገድል እንደሚገሉኝ እዛቱብኝ። እሺ ምን ላደርግ ጋሽ። እሺ እነማን ናቸው እኔን እንድትገል ያዘዙ? ፖሊሱ። ሌላ ሌላ አላቅም። ግን ፖሊሱን ያዘዘኝ መቼ ነበር እንድትገልኝ ያዘዙ? ሰሞኑን። ታዲያ ለምን አልገደልከኝም? እንዴት ስጅ? እሺ ይለኛል። ሁኔታና ጊዜ እስኪመቻችልኝ እየጠበቅሁ ነው አትልም አረ፣ በፍጹም እንደዛ አይደለም። ድን ነው፣ እንዳልኩት ነው ተገድጄ ስለሆነ እኔ ምን ላደርግ። እኔ ለመግደል ስንት ከፈሉ እ እኔ ለመግደል ስንት ከፈሉ? አስር ሺህ ብር ሰጥተውኛል። ምን አረከው? ቁጭ ብሏል። እኔ ምንም አላደረኩትም። ብሩን መለስክላቸው? ከዛስ? እኔ ልትገለኝ እንደማትችል እነሱም ሊገሉኝ እንደማይችሉ ግን ንገራቸው። ቢገሉኝስ? እኔ ከመገለ አይሻልም? አረ ጌቴ ይቅር በሉኝ። አይገሉም። ገንዘቡን መልስላቸው ገንዘቡን መልሰህ ከመጣህ በኋላ እኔ ጋ ና። እሺ፣ ግን ለምንድን ነው ተመልሼ የሚመጣው? ለኔ የምትሰራልኝ ስራ። እኔ ይቅራሉኝ እንዲጋሽ። አዎ፣ ይቅር ብያለሁ። በታማኝነት ግን ለእኔ መስራት ትጀምራለህ። አረ ምን ችግር አለው? እሰራለሁ። ደስ እያለኝ ነው የምሰራው። በጣም ጥሩ። አሁን ያልኩን አድርግ። እሺ ጌታዬ። አይዞሽ። በቅርቡ ሁሉም ነገር እያበቃል። አንድ ቀን ያበቃል፣ አንድ ቀን ያበቃል እያልከኝ ይሄው ስንት ጊዜ። የምሬ ነው ባንቺ። ከዚህ በኋላ ክንድ የሚባል ሰውዬ ጋር አትሄጂም። እኔ እኮ ከአንተ ጋር ብቻ ነው መሆኑ የምፈልገው ከአንተ ጋር ብቻ። እኔም እኮ ግድ ሆኖብኝ እንጂ ገላሽን ከክንዴ ጋር መጋራት ትፈልጊ አይደለም። መፍጠን አለብኝ። ታይኛለሽ። እሱን ከስልጣን ላይ አባርሬ እኔ የአንቺ ጀግና፣ የአካባቢው አስተዳደር እሆናለሁ። ፍቀኝ። እሱ ነው ከሱ ጋር ማሳለፍ ደቂቃ፣ እያንዳንዱ ደቂቃ በጣም ነው ያስጠላችኝ። በጣም ታኛለሽ ባንቺ። በቅርቡ እሱን ከስልጣን ላይ አፈናቅዬ እኔ አንቺ ጀግና የአካባቢው አስተዳደር ሆናለሁ።